ኡመታ ኦሮሞ ጭጋጋማው ወቅት ወደ ብርሃን የሚለወጥበት፣ የደበዘዙት የሚፈነድቁበት፣ የተራራቁ የሚገናኙበት ወርሃ መስከረም በርካታ ዜጎችን በአንድነት የሚያሰባስቡ የአደባባይ በዓላት የሚስተናገዱበት ነው። መዲናችን አዲስ አበባም ከደመቀው የኮሪደር ልማቷ ጋር ተጨማሪ ውበት የሚፈጥሩትን የአደባባይ በዓላትን የምታስተናግድበት ነው። ከሳምንት በፊት በርካቶችን ያስተናገደው የመስቀል ደመራን በዓል ያከበረችው መዲናዋ ዛሬም የ2018 ኢሬቻ በዓልን በ ድምቀት አክብራለች። በዓሉ በተለያዩ ባህላዊ ጭፈራዎች፣ አለባበሶችና ትርኢቶች ደምቆ መከበሩን ነው የበዓሉ ተሳታፊዎች የገለጹት። ጥሩ አይነት አቀባበል ነው ጥሩ አይነት መስተንግዶ ነው ጥሩ አይነት ዝግጅት ነው ያደረገው። ስለዚህ ይሄ በጣም የሚያኮራና የሚያስደስት ነው። የዘንድሮ ደግሞ ለየት ይላል። አጠቃላይ ድባቡ፣ አለባበሱ፣ ህዝቡ፣ ብሔር ብሔረሰቦቹ በአንድነት መጥቶ እያከበሩ ያሉበት ሁኔታ ለየት ይላል። አዲስ አበባ ላይ ከተጀመረ ሁሌ ይበጣል እና ዘንድሮ በጣም ልዩ ነው። ውበቱ በጣም ፓርኩ በጣም ደስ ይላል። ድምቀቱ ከጊዜ ወደ ጊዜ እያየለ ይኸው ዛሬ ደርሰን ደግሞ በዚህ አይነት ሁኔታ እያከበርን ነው ያለነው። ባህላዊ ትርፊቱ ለህዝቡ በየጊዜው ግልጽ እየሆነ በአካል ሰዎች ተገኝተው ከየአቅጣጫው ተገኝተው እያከበሩ ነው ያሉት። መድናዋ የወንዝ ዳርቻና የኮሪደር ልማት አካል አድርጋ የሆረ ፊንፊኔ ማክበሪያ የሆነውን የእሬቻ ፓርክ በሚያምር መልኩ አድሳና ሱባ ለበዓሉ ዝግጁ ማድረጓ የዘንድሮውን የኢሬቻ በዓል ልዩ ያደርገዋል ያሉት የበዓሉ ተሳታፊዎች ከዚህ በፊት ያልነበሩ መሠረተ ልማቶችን በማሟላት በዓሉን በምቹ ቦታ ለማክበር ከተማ አስተዳደሩ ላደረገው ጥረትም ምስጋና አቅርበዋል። እዚሁም የነበረው ሁኔታ አምና እንደነበረው አይደለም። ፍጹም ልዩነት ያለ ውበቱ፣ አጠቃላይ የተሰራው አሰራሩ ለየት የሚል ነው እና ከባሉ አከባበር ጋር የሚሄድ ዲዛይን ነው የተሰራው እና ለየት የሚል ነው። ከመግቢያው ጀምሮ በጣም ጠባብ ነበር መንገዱ፣ ውጣ ውረድ ነበረ፣ በጣም ትገፋፋይ፣ መውደቅ አክሰስ ነበረ መንገዱ። በጣም የተስተካከለ አልነበረም። እንደዚህም ደግሞ ውስጡ አትራክቲቭ አልነበረም እንደገና ሰው እራሱ በጣም ብዙ ከመሆኑም የተነሳ በብዙ አንድ ላይ የሚሄዱበት እንትኑ አስቸጋሪ ነበር። ውበቱ እንደዚህ አልነበረም። የሚታይ ነው ኦልሬዲ ማለት ነው በአሁን ሰዓት እና ዘንድሮ ግን በጣም ልዩ ነው። በጣም ደስ ይላል። ይህን ላደረጉ ሰዎች ክብር እና ምስጋና ይገባቸዋል። ፓርኩ ደግሞ ሁሌም የምንዝናናበት ስለሆነ አሁንም በየጊዜው እንድንመጣ አድርጎናል። የስቴጁ የቦታው በደንብ እያማሩ ነው ያሉት። ይህንን ስናነጻጽር በእውነት ከጊዜ ወደ ጊዜ ቦታዎችን በማዘጋጀት መሰረተ ልማቱን በማሟላት የዚህ የኮሪደሩ አካል አድርጎ በድምቀት ህዝቡ በደስታ እየተሳተፈ በዓሉን እያከበረ ነው ያለው። እዛ ጋር እንደምታዩ ፓርኪንግ የተሰራው አስፋልቱ ይሄ አልነበረም። አጠቃላይ ጭቃ ነበረ። ይሄ ቦታ በጣም ልብስሽ እዚህ ጋር ተበላሽቶ ነበር የምንወጣው የነበረው ሆረ ፊንፊኔ እንደዚህ አልነበረም። አሁን በጣም በጣም ደረጃውን የጠበቀ ሕዝቡን የሚመጥን አገሪቷን የሚመጥን ነውና ይህ ይበል የሚያሰኝ ነው። ክብርት ከንቲባችን ከነ ካቢኔዋ እንዲሁ ጠቅላይ ሚኒስትራችን በጣም ልናመሰግናቸው ይገባል። በሁሉም መልኩ ለነዋሪዎቿ ብሎም ለእንግዶቿ ምቹ እየሆነች የመጣችው አዲስ አበባ ለአደባባይ በዓላትም የበለጠ ድምቀት የሚሆኑ ልማቶቿ መዲናዋን የሚመጥኑ መሆኗንም የተመለከትንበት ነው ብለዋል። አጠቃላይ እውነቱን ለመናገር መሰረተ ልማቱን ስናይ ከዚህ በፊት ከነበረው ፍጹም ልዩነት ነው ያለው። አጠቃላይ የተሰሩ ኮሪደሮች እውነትም አዲስ አበባ አጠቃላይ የአለም መዲና የአፍሪካ መዲና እንድትሆን እንደ ስሟም ደግሞ አበባ ነው ያለችውና ልዩ ድባብ ነው የሚፈጥረው። ይህ ደግሞ ተጨማሪ ውበት እንዲፈጠር ነው አድርገውና በጣም ደስ ምላል። የኢሬቻ በዓል በተባበሩት መንግስታት ድርጅት የሳይንስ፣ የባህልና የትምህርት ተቋም ዩኒስኮ የማይዳሰስ ቅርስነት የተመዘገበው የገዳ ስርዓት አካል ነው። በዓሉም በርካታ ቱሪስቶች የሚታደሙበት ለቱሪዝም መስህብነትም እያገለገለ ይገኛል።